አሰላሙ አሌይኩም ወረሐመቱላሂ ወበረካቱ። ውድና የተከበራችሁ የሙቢል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አለ ነው አልሐምዱሊላ። ስራ፣ ጤንነት ሁሉ ሰላም። እንዴት ናችሁ አለ ነው። እስኪ ዛሬ ደግሞ ይዤላችሁ እመጥቻለሁ ማለት ነው፣ በድሮ ስራዬ፣ በእጅ ስራዬ ተመልሼ አለው እጅ ስራዬ ትቼ ነበር እና እንግዲህ የምታውቁ ስፍራ በመስራት እንዲሁም ደግሞ የእጅ ቦርሳ በመስራት የተለያዩ የእጅ ስራዎችን እንደምሰራ ነው ያኔ የምታውቁት። ዛሬ ደግሞ በአበባ መጥቻለሁ። ከዚህም ቀደም በነገራችን ላይ ሰርቻለሁ። ይሄን አበባ ቆስቼ እላቸዋለሁኝ። ያው የስራ ሰው ስትኮኑ ብዙ እይታ አይኖረውም ፍራንክ ምናምን ነው። ቢሆንም ግን ዛሬም ተስፋ ሳልቆርጥ በእጅ ስራዬ መጥቻለሁ ማለት ነው እላቸዋለሁ ውደቼ እንዴት ናችሁ ወይ? እንትን የምትመስል አበባ ነው ዛሬ የሰራሁት። ሳውዲ ጅዳ ያላችሁ መጥለብ የምትፈልጉ ማናገር ትችላላችሁ ማለት ነው። ሰፕራይዝ ማድረግ የምትፈልጉትን ሰውን ካለ ሰርፕራይዝ አደርግላችኋለሁ። እንዲሁም ደግሞ ለራሳችሁ ለተሰከም የምትፈልጉም ከሆነ ማለት ነው የወለደ ለማየት ምን የምትፈልጉ አናግሩኝ እላችኋለሁ። ወዶቼ ቤተሰቦች፣ ላይክ ሰብስክራይብ አድርጉኝ፣ አበረታቱኝ። እኔም ወደ እናንተ ጥሩ ነገር ነው እየሰራው መጣው። እሺ ወዶቼ፣ ያው ጥሩ ነገር እይታ የለውም እንደምታውቁ። ቢሆንም ግን ተስፋ አለመቁረጥ ነው። ተስፋ አልቆርጥም። ኢንሻአላህ ሁላችሁ አይደለችሁ ናይ። ዛሬ ጠለባት ይህቺን ትመስላለች። ጠለል ባለ መልኩ ነው የጠለበች እሷ በምትፈልገው ማለት ነው የሰራሁላት። እናንተ በምትፈልጉ ትሰራላችኋለሁ። ማዘዝ የምትፈልጉ እንደምታዋት፣ ቅልል ያለች አበባ ናት። በነገራችን ላይ የሚወርቅ አይደለም ኢትዮጵያም ስትገቡ ይዛችሁት መግባት ትችላላችሁ። የትም ቦታ ማለት ነው እንደምታዩት ናት እላችኋለሁ ውዶቼ እና አገር ቤትም ይዛችሁ መግባት ትችላላችሁ። እንዲሁም ደግሞ ሙያ መልመድ የምትትፈልጉ ላይክ ሰብስክራይብ አድርጉ። እላቸው ያለው የተለያዩ ልጅ ስራዎችን አብረን እንሰራለን። እናንተም ላይክ ሰብስክራይብ በማድረግ ተባበሩ፣ የስራ ሰውን ለማበረታታት ሞክሩ ማለት ነው። መግዛት የምትፈልጉ ቁጥር ያለላችሁ ሾርት ቪዲዮ ላይ ውዶች ውዶች ማሮች ትላለች ሀቢባ። ዋው እንደርግ ሰርተናል። የዛሬቱ ማለት ነው መስተካከል ያለበት። በነገራችን ላይ ላይብ ላይ ሆኜ ነው የሰራው። ከዛ ለምን የቀረውንስ በቪዲዮ አላሳያቸውም ብዬ ነው። ቀጣይ እንሻላ ከመጀመሪያው ጀምሬ እሰራላችኋለሁኝ። ሰወዳችሁ ላይክ፣ ሰብስክራይብ አድርጉኝ ማለት ነው። እንደዚህ የሚቀረውን አስተካክላለሁ ማለት ነው። በደንብ አድርጌ አስተካክልላታለሁ። እንደምታዋት ናት እችን ትመስላለች። ቆንጆ አበባ ሰርችላታለሁ። እንሻላህ እንደምትወደው ተስፋ አለኝ። ሰው አባት እናትን ላይክ

እናድምት ፈልጉ ቀላል ነው። ምንምር ትችላላችሁ። አቆራረጡ ማየት ምን እንደሚያስፈልግ መተሪያኑ ማየት መጀመሪያ፣ ከዛ እንዴት እንደምንቀጥል ማየት በቃ ቀላል ነው። በነገራችን ላይ ማንኛውም ሰው እሰራዋለሁ ብሎ ያለውን ነገር ይሰራዋል። በነገራችን ላይ ማለት ነው። አይ እኔ አልሰራውም ከአለም ደግሞ አይሰራውም። እሞ፣ የራሱ ሁኔታ ነው እንትን የሚለው እዚህ ጋር እሺ። ወዶችን እና መስራት ትችላላችሁ።

ቀይች እናችን ትመስላለች። ላይክ ሰብስክራይብ አድርጉኝ፣ ከመጀመሪያው ጀምረ ኢንሻአላህ ቀጣይ ቪዲዮ ሰራላችኋለሁኝ። አመሰግናለሁ የኔ ወዶች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ? አለኝ አልሐምዱሊላ። እንግዲህ ዛሬ ደግሞ እጅ ስራዬ መጥቻለሁ ማለት ነው። በፊት በሱፍራ ነበር የምታውቁ ዛሬም አበባ ይዤላችሁ መጥቻለሁ ማለት ነው ውዶች። እና አበባም የምትፈልጉ ለስጦታ እንዲሁም ለራሳችሁ የምትፈልጉ ጅዳባ ያላችሁ ጅዳ እና መካ ማለት ነው ሱፍራ ማስ በትዕዛዝ እሰራለሁ አበባን በራሳችሁ ምርጫ እሰራለሁኝ። የዛሬዋ እንግዲች ቀለል ያለች ትዕዛዜ እችን ትመስላለች ማለት ነው። ጌጥ በራሳችሁ ነው ማደርግላችሁ እንደ ምርጫችሁ ጌጥ የምትፈልጉ አረግላችሁ አለ የማትፈልጉም አላደርግም ማለት ነው። ማለት ብልጭ ልጭ፣ እንዲሁም ደግሞ ሙስባሀዎች እንደዚህ የምትፈልጉ ስም የምትፈልጉ በስማችሁ ማሰራት ትችላላችሁ። ይህን ይመስላል የኔ ወዶች ላይክ ሰብስክራ ይህ ቻናሌ ጋር ስላስተዋወኩኝ፣ ይህ ቻናሌ መጣብኝ ማለት ነው። እና ለቲክቶክ አልመሰለኝም፣ ለይቶ ነበር ይመሰለኝ፣ ለካ ቲክቶክ ነው የምሰራው። እና ፎሎ አድርጉኝ በዛው አጋጣሚ ማዘዝ የምትፈልጉ እዘዙ።